እንዴት ናችሁ? ሰላም ናችሁ? አላችሁ? እንዴት ናችሁ? ከዚከ አልሀምድላ ሁሉ ሰላም ነው። ከስንት ቀን በኋላ እንግዲህ አስገባኝ፣ ማሻ አላ እንዴት ናችሁ? ሁሉ ሰላም

ለድምጽ ጥራት ይቅርታ ጠይቃለህ። ለድምጽ ጥራት ይቅርታ ጠይቃለህ።

ጣጣእስቲ ፎን እንላለን፣ ቤተሰብ ገባገባ እያላችሁ ነው? ገባገባ በሉና አብረን ፎን እንላለን። ለትንሽ ሰዓት ላይክና ሼር እናደርጋለን።

ላይክ እና ሼር እያደረጋችሁ ተቀላቀሉ። ቤተሰብ የኔ ውድ ቤተሰቦች ለምታበረታቱኝ ከልብ አመሰግናለሁ። የዛሬው ርዕሳችን እንግዲህ

በቆይታ ነው የምመጪው፣ ሁሌ ስላልሆነ ነው የምትመጪው፣ ቆይታሽ ነው የምትመጪው። እዚህ ጉዳይ አለኝ፣ ትልቁ ልጅ ሞቶብኛል። አረ፣ የእናንተ ገዞች አባሎ ምን አረገችው መሰለሽ፣ እኛ በአደጋ ነው የሞተው። ቴሌ ነበር የሚሰራው። እሺ፣ መስመር ዝርጋ ተሰራቱ እዚወጥቶ ሲዘረጉ ሲዘረጉ ሲዘረጉ ፖሉን ይሆነበት ቦታ ተክሏል። መንገዳ እዛ ቦታ ደግሞ ሻይ ቡና ምትሰራ ልጃ እዚጋ ልጅ ተሰታ በላበት ነው